አደርኩ በኋላ ስልክ ላይ ገብታ የኔ ባለቤት ነው እሺ ሊቀቅ ያለች፣ በኮመንት ቀጥታ አንቺ ጋር ገብታ ነው በኔ መስመር ኢሜል አንቺ፣ እሱም ይፎስተኛል፣ እሱም ይለቀ በፕሮፋይሉም፣ እኔ በውስጥም ቪዲዮ ወላይተኛ መዘሙር፣ የራሳቸው መዘሙር ሰስቶ ነው የሚፎስተው። ይሄ ሁሉ ጊዜ እሷ የለችም። ይሄን ደሞ እኔም ይሄን ሁለት አመት ከመናመን ሲፎስት እሷ የለችም እዚ ከገባ በኋላ ደሞ ምናለች ባኔ ነው ሊቀቅ ብለ ኮሜንት የሱ ፎቶ እሱ እሷን ሸክሞ የተነሳ ፎቶ አለ እዚ ጋር እሱ ከገባ በኋላ እዚ ከመጣ በኋላ እሺ ከዛ ይሄ ነገር ሳየው፣ በቃ ቪዲዮ ሳየው የሆነ ሆቴል ውስጥ ነው። እንደዚህ ነው እየሰሩት። ደሞ ፎቶ ሳየው ሸክሞታል። ኮመንቱ የኔ ባል ነው ይላል። እሺ የኔ ባል ነው እሺ፣ አለች። ከዛ ጠየቅሽው፣ አንቺ ባሌ ነው አለሽው፣ ከየት መጣሽ አልኩት። እኔ እኮ የዱሮ ሚስት ነኝ፣ በጣም ቆይቻለሁ፣ ባለቤት ነው አለች። ብዙ ሰዓት ደውላ አወራች። እንደዛ ነው አው እንደዛ ነው። በቃ እንደዛ ከሆነ ወሰጂ ግን ያመጣውበት ሀቀን መልሽ ያልኩት። ብዙ ነገር አውርተናል። ከዛ እሷ እኔ ምን አለች አንቺ ጓደኛው የሱ ጓደኛው ሚስት እንደሆነ ነው እሱ ይነገረኝ አልኩት። እኔ ጓደኛው ሚስት ነኝ አለች። እንደዛ ነው አለ አልኩት። ዞሮ ደግሞ ወደ እሱ ገብቼ አንተ እቺ ማናት? ብዬ ፎቶ ልኬ እሱን ሲጠይቅ አረም የማንም አይደለች እኔ አላቅም አለ አይቶ፣ ራሱ ማለት ነው እንደ ማናት ማናት እየሻከምኮ ይሄ ምንድነው ኮመንት ብዬ ሲጠይቀው ተከታታይ ሲጠይቅ ምናለ አለ እቺ ልጆቼም ነገ ማገባትን ፍቅረኛይ እሷ ናት አለ። እና እኔ ምንድነኝ ሲል ለኔ ምንም መልስ የለኝም። ምንድነው የሚያሳብልሽ ምንድነው የሚያስቀብጥሽ ብሎ መሳደብ ጀመረ። ወደ እኔም ተመልሶ ማለት ነው። ግን እኔ ምንም ነገር አላደረገም። አንደኛ እኔ ጋር መጥቶ በሕይወቴ ላይ ተጫውቶ ብዙ ብር አውጥቼ ከብዙ መከራ አውጥቼ እዚ ድረስ አምጥቼ ሰው አድርጌ ሰው ያየው ካፊታ አሳይቼ ለዛው ደሞ እንደው በቃ ከሷ ጋር ነው ኖራለው፣ አስና አንቺ የራስሽ ህይወት ጀምሪ፣ ካም በኋላ እኔና አንቺ ህይወት መኖር አንችልም ብሎ ምክር ሰጥቶኝ፣ ብርሽን ደሞ መልስልሻለሁ፣ ይሄን ጊዜ ጠብቅ ብሎ በቃ ቢማክረኝ፣ እንደራጋ ባይ ብለኝ፣ እኔ ችግር የለውም እስከሷ ጋር ይኖር በሰላም፣ ምንም አልፈልግም እኔ። ግን ችግሩ ምንድነው እሱን ይሄዳል ከሱ ተወጣ እኔ በቃ ሜዳ ላይ ቀራ። ብርም አይሰጥም ሲጠኝ ሲል በቃ ብዙ ጊዜ ሲጠይቅ ሲጠይቅ፣ ሁለት ወር ይላል፣ አንድ ወር ይላል፣ መስከረም ነው ከመስከረም ወር በኋላ እኔ ወሮች አላውቅም። ምንድነው ከሰስ ወር ነው? አራ ከመስከረም በፊት ነው ነው ሶስት ወር ሶስት ወር ነው ከኔ ከተለያየ ሶስት ወር ነው እኮ ከመጣ ከኢትዮጵያ ከመጣ፣ ከመስከረም በኋላ ነው የመጣው? ከመስከረም በፊት ነው የመጣው። አዎ መስከረም ውስጥ ነበር። ስለዚህ አራት ወር ወዲያ፣ አራት ወር ሶስት ወር ምናምን። ስለዚህ አሁን ምንድነው የሚሻለው? ሳሪን ጥሯት። ምንድነው አሁን እቺ ልጅ አሁን ራስ ማጥፋት እንደዚህ የሚያባብ ነገር፣ አንደኛ የአገሯ ልጆች እጃዛ ቤት ዛሬ የት እንደምታደር እና ላውቅ አንቺ ኢጃዛ መጀመሪያ ነበርሽ አነበርሽ ነበራት ቅድም ኢጃዛ ቤቷን ሴትዩ አንዴ ኢጃዛ ቤቷን አምጥተን አናገርናት። ብርም አልፈለግም ሻንጧን ይዛት ይሄድ። ምክንያቱም አንደኛ በቋንቋም ስለማንግባባ እሷ በቋንቋም የሚያናግር ሰው እንትን ነው የምትለው። ስለዚህ እንደዛ አንደኛ ፀጉሯ መቆረጥ አለበት። አንሹ ኮፍያውን፣ አንሹ ኮፍያውን። አደገኛ ቦዘኔ ነው የምትመስለው። እንደዚህ ሆነ መዳም ጋብቴ በጣም አሞኝ ማለት ነው። ሀሳብ ነው፣ ጭንቀት ነው። እንደምንድን ነው ያሞ ብዬ ነው ቆርጬ። ጸጉር እንደዚህ በስታይል አይቆረጥም። እግዚአብሔር ቆርጬ አሪፍ ነበረ። ላይ ማንክ ነው ተይዞ እነሱ ፊት ልጠይቅሽ፣ ያገርሽ ልጆች ፊት ማለት ነው ብትሰሪ ነው አይደል? ዱባይ መጣሽው መለወጥ ትፈልጊያለሽ፣ ሰው መሆን አይደለ? ከዚህ ሀሳብ ውጭ ታሚ ወረድ ያስተርጉሙ ልጁ መጠፍ ነጉ ማይቀር ነገር ነው መቶ የሚረዳዳ እኮ ነው የሚነጋገር ኮን ይነጋገራል እስከ ተተርጉሞ ፋይል ውስጥ ይከፈት ድረስ። ከዛ በተረፈ ኢጃዛቤት ታገኙላታላችሁ። እኔ መቼ ኢጃዛቤት እኮ የለም የምታውቋቸው እጃዛ ቤቶች ካሉ ለሀገሯ ልጆች ምናምን፣ ባለፈው አብሮሽ የነበሩ ልጆች የት ሄዶች? እዛ ቤት እራሱ ማለት ነው። ብር የላት በአጠቃላይ ጃዛ የምትከፍለው ብር ስለሌላት፣ ብር ነው የጃዛ ቤቶች የሚፈልጉት። ስለዚህ ኢጃዛ ቤት ብር፣ ቅድምም ከሳሪ ጋር ተነጋግረናል። የጃዛ ብር ተከፍሎላት እጃዛ ቤት ትሆናለች። ይሄ አደገኛ መጅራት መቼ የመርካቶ እንትን መስላ ያለችው ፀጉሯ መነሳት አለበት ከዛ ሴት መምሰል አለባት ኢሃይዲኩ ብር እየቆጠረ ነው በየጊዜው አይደል ኔክስት ብያለቀ ሲመጣ በምንድን ነው አንቺ የምትኖሪ ህይወትሽን ማስተካከል አለብሽ ከተበላሸው ጋር አብሬ በላሽአለው ህይወቴን ላጥፋ ብለሽ እር አንዳንድ ጊዜ ማታስቡት ነገር እናንተ ኦኬ ግን መሱል ሳሪን ጥሯት አንዴ፣ መሲ መሲ በሏት። ስለዚህ ሳሪ ትምጣና የጃዛ ቤት ብር ይዋጣልሽና የሶስት ወር የሁለት ወር ምንትንም ስራ ትግባ። ከዛ ፋይሉ ይከፈት። ታሜ ወረድ እያስተረጎመው ነው። ከዛ በኋላ ልጁን እድል እንዲሰጠው እኔ ልጁን አፈላልጊዋለሁ። ምክንያቱም ይሄ ነገር ፖሊስ እጅ ከገባ ይፋቱት

ወንዶች እኔ ላይ ማለት ነው እግዚአብሔር እየፈለጉ ነገር ምንድን አሲና ወይ አንቺ ፈልገሽ ነው እንዴ ሜዳ እየወጣሽው እስከምን እኮ ነው አረጁ ግን ማርያምን ነው ነው ይሄንን ነገር መፍትሄ ሁላችንም መፍትሄ ነው መፈለግ ያለብን። እመቤቴ እኔ ካቅሜ በላይ ሆኗል? ምን ነው በስዬ ትጂ ልጅቷ እኮ እዚህ ሱቅ እኮ ናት ያለችው። አሁን የት ነው ዛሬ የምታድረው? ለምን ወጣ ለምን ወጣች ከነበረ ኢጃዛ ቤት ብር የለሽም ብሎ አስወጧት የቋንዴ ራስን አስገቡት እስቲ እኔ ሞድሬታ እንትን ራስን አስገቡት ሚስቱን እኮ ቮይስ አድርጌላታለሁ ሄላ የልጅ ሚስት ሄላ ስልኩ አለሽ? ወዴት ነው የምትገኘው? ስልኳ ማንሽ? አንቺ ስልኳ የለም፣ የሱ እኮ የለም። የሱ ቀጥታ አይነን ዘይቶኛል። ኦኬ በቃ

ለአንዴና ለመጨረሻ ጊዜ ይሄ ድል ይሰጣታል። ከዛ በኋላ ሰሚ ሰሚ እሞ

ሁለት ሺህ ሦስት መቶ ሰዎች አላችሁ። እኔም ሆንኩ መዲ የመዲም ጓደኛ ስማሽ ማንነጠ ፈቲያ ሳሪም በዚህ ደረጃ እኛ አወቅናችሁ እንጂ አልወለድናችሁም። አንደኛ፣ ሁለተኛ ነገር ይኸው ማተቤ ይነቀኝ ነው የምላችሁ። እንዲህ ፊት ለፊታችሁ በጥሼ ነው የምምለው ለአንዴና ለመጨረሻ ጊዜ። ይሄ ቻንስ የምሰጥሽ ሰው ስለሆንኩኝ ነው፣ ሴት ስለሆንኩኝ ነው። ከዚህ በኋላ ስለአንቺ ሕይወት አያገባኝም። እዚህ ሱቄ ጋር ከመጣሽ አሁን የጃዛ ቤቷን ልጅ እንጠራታለን። የጃዛ ቤት ብር ይከፈልልሻል። ይሄ ፀጉርሽ ያደገኛ በወዘን የመሰልሽውን ትቆረጫለሽ። ሴት መምሰል አለብሽ ኦኬ። ሽንት ቤት ማጠብ አለብሽ። ሽንት ቤት ማቀብ ማጠብ ታውቂያለሽ አይደለም? ከዳባ ሆነሽ መስራት አለብሽ። ሰርተሽ ለው ሌላ ተቀያሪ ወጣቂ ብስብስ ጎሮምታ እንድታበጫ አይደለም። ገባሽ ሰርተሽ መለወጥ አለብሽ። ይሄንን ቆሻሻ ከውስጥ ሻውጪ። አንደኛ፣ ሁለተኛ ነገር ታሜ ያስታረገው ማለት ነው። ታሜ ያስታረገው መጨረስ ቪዲዮ ታሜ ለታሜ እንትን ተብሎ ሁሉንም ነገር እሱ ይጨርሷል። ነዓም መዳም ያሽ መስራት መፈለግ ህይወትሽ እንዲቀጥል እንደዛ ዘልዛላ ወንድ ከህይወትሽ አውጥተሽ መጣል የምትፈልጊ ይኮነ ጊዜው ያፈነ። ከዚህ በኋላ ግን አይደለም ማንቺ ልጄን እሽሩሩ አላልኩ አልልም አሁን ሙሉ ስታቃጥኚ ነው አልሹ ምሪንዳ ገዝቼላት ምሪንዳው በእንት ነው የምትጠጣ አብ አብ ህታ ጎሮሮ አይወርድ ምንም አትይ ጀድ ዘፍቅር ሚያለ እኔ ይሄን ፍቅር ያዩት ቀዛዛው ላፈላይ ድሮ ነው። ከዛው በተረፈ አንቺ ላይ በተግባር አይዩት። በዚህ ደረጃ ለአንድ ፎቶዎቹ ስልኳለ እንዳላሉ አይ እኔ የጣላሁትን ወንድ አይደለም ፕሮፋ አይደለም ስልኬ ላይ ፎቶ ሊቀመጥ

ስራ አልገባም ብላ ነው መስ አሁን ምንድነው? እሷ ስራ አልገባም ነው እንደዚህ

ራስ እናቴ ትሙት የቀረፃትን ቪዲዮ እኮ እንደው ለሰው ማሳየት መውር ነው ስልኳን አየሁት። ለማንም አይላክም። ፌስቡክ ላይ ፖስቶ በሴትነቷ ተጫወቶ እያወራሃል እንድትጠነክ እያደረግት መሃል ላይ እሱ ታዲያ አይመጣም። ቅድም ሥራ ተገኝቶ በቃ አንዳንዴ እናቱ ነው አ እኔ እና ተማን ነው። ሰላም፣ አልሀምዱሊላህ አሁን ማለት ነው ሥራዬ እኔ የመጣሁትኝ የሆነ ነገር ላይ ገብተሽ እንትን ስትይ ያስጠላ የለ እስኪ እራሴን አጠፋለሁ እያለች ነው እና አሁን ልጅቷ ባለፈው ምንድን ነው የምትፈልጊ ብለናታል። ባለፈው ነገሩን እራሷ ነች ያበላሸችው። ልጁን በአካል አግኝተነው እናወራ ነበር፣ ግን ያው የሆነ ነገር ሆኖ ብቻ ተፈጥሮ ነው የልጁ የቀረው። እርግጠኛ ነኝ እኛም እንዳልታሰር ፈልገው ነው መሰለኝ። አሁንም ልጅቷ ምንም አልሆነችም። በቃ ልጁ ሄዷል። አልፈልግሽም ብሏታል። ቪዲዮ ቀርጿታል። ቪዲዮ ተቀረጿት አልፈልግሽም ካላት ከልጁ ምንድን ነው የምትፈልገው? አሁን እዚህ ልጅ አልተጎዳችም አይደለም። ልጅዋ በጣም ተጎድታለች። አንድ ሰው አንድ ሰው ብር ከፍሎ ይህን ዋጋ ከፍሎ የተቸገረውን ሰው እዚህ ድረስ አምጥታ እዚህ ተደረሰ በኋላ ሌላ ሰው ሲይዝ ያናደደ ገባሽ ያ እንትን ይላል። ግን ራሴ ላጠፋለው ማለት ለምን አስፈለገ ነው የኔ ጥያቄ። ስርዓትሽን ይዘሽ ወይ የቤት ክራይ የሚያስቸግራት ሆና አዋተንም እንድንከፍልላት ስርዓቷን ይዘ ምትኖርኮ ነው። ይሄን ጸጉሯንም ተቆርጣ በስርዓት እንድትኖር መፍረናት እጃዛ ቤት ትቀመጥና ህቀመጥና ጸጉሯንም ከቆርጣም ብሎ ስራ ፈልገን ማስገቧት። ልጁ የሚቀርብበት ሁኔታ ካገኘን ልጁ ቀርቦ እንዲያወራ እናድርግ። አይ አልቀርብም ካለ ደግሞ ታሜ እያስተረጉመው ነው ተብሏል። ቪዲዮንም ቦይሱንም ይዞ ሄዷል። ስለዚህ ያንን አድርገን ልጁ መያዙ አይቀርም። ዛሬ ቢደበር ነገ መውጣቱ አይቀርም፣ ይያዛል። የሆነ ቦታ ላይ ይያዛል፣ ፎቶ ስላለ ማለት ነው። ስለዚህ አሁን እኔም እያስጨነቀኝ ያለው የራሷ ነገር ነው። ራሴን አጠፋለሁ ስትል ደንግጬ ነው የመጣሁትኝ ምክንያቱም ባለፈው አብሬ የነበርኩኝ ስብሰባ ላይ ኩጮ ይዤ በአካል አግኝቻታለሁ። ነገ የሆነ ነገር ስትኖር ስብሰባ ላይ ሁሉም ነበረ መባሉ አይቀርም። ስለዚህ ይሄን ነው ሳሪ የምልሽ። አሁን አንቺ ልደር ያዝ፣ ስራቷን አንቺ ያዝና ኢጃዛቤት ትቀመጥ። ኢጃዛቤት እያሉ ያሉ አሁን እየታመመች ነው እየተቀያየረች ነው እያሉ ነው። ኦፍኮርስ እየተቀያየረች ከሆነ ማን ያስቀምጣታል? እኔም ቢሆን አላስቀምጣትም። ለሊት እየተቀያየረች የምታስቸግረኝ ከሆነ እሷ መዲ ፍላጎቷ ምንድን ነው? ከይቅርታ ጋር አንድ ብር እፈልጋለሁ እያለች ነው። ብሩን አልከፍልም፣ የለም። ልጁ ብር የሚከፍል ከሆነ ማስከፈልም የምንችለው እኛ አይደለም። ጊዜ ተሰጥቶ አይደል? ያ ሁሉ ነገር የሚደረግ በአንድ ጊዜ በአንድ ቀን የሚሆን ነገር የለም አይደል መዲ? እናንተ ልታገኙስ ነበረ አግኝታችሁስ ነበረ? አድራሻው ምናምን ታውቃላችሁ? ስልክ አለው? ቤኪ ጋና ቤኪ ጋ ይመስለኛል። ያው ያወሩት ሳውዝ አፍሪካ አለ እሱ ነው እንትን ያለው ሳውዝ አፍሪካ ያለውን የአንጎቱን ልጅ እንትን ብሏል። ስለዚህ ያ ቤኪ ያምጣው ልጅ ያቀብ ከቻለ አሁን ለመጨረሻችን በጣም ተሰቃየ ነው ከዚህ በኋላ እኛ ኃላፊነቱ ነው አንወስዱ አንወስዱም። አሁን የቤት ስራ የምትፈልግ ከሆነ ሁለት መቶ ሰው የሚያስገባላት አለ፣ ያንን ሰጣለው። እናንተ እንደ ሀገር ልጅ፣ እንደ ወገን፣ እንደ ዘመድ ምክቱ። ምናልባት በቋንቋ ችግር ካለ ምንም ካለ እናንተ ጋር የምትጠጋ ከሆነ ትጠጋና ኢጃዛ ክፍል እናስቀምጣለን። ስራ አለ የሚል ሰው ካለ ስራ ያስገባታል። ከዛ ውጭ ቤኪ ይተባበራታል ብሎ ካለ እዚህ መቶ ልጁን አምጥቶ ማነጋገር እንችላለን። ያለበለዚያ ግን ምንም ማድረግ አንችልም። ከዚህ በኋላ ለአንድና ለመጨረሻ ጊዜ ብቻ ነው ይህንን ነገሩን የምንዘጋበት። ሳሪ አንድ ጊዜ ጥያቄ ያለ፣ ለምንድን ነው ልጁ ነው የምትቀሩት? ምን ለመሆን ነው? እራሳችሁ ጭንቅላታችሁ አይሰራም? እንደ አልፈልግም ያለ ሰው ና የምትሉት ምን አድርግ ልትሉት ነው?

ጸበል እንደዚያ ከሆነ ጸበል ጸበል የሆነ ነገር ልናገር፣ እኔ ምን አልኳትም። አንዳንዴ ልጁ የመሲ ቅርብ ከሚል የተባለ ከሰማይ አይመጣም። አርፈሽ ጸጉርሽን ተቆርጠሽ ሴት መስለሽ እንደዚህ ራሱ ሆና ብትገባ ጡታም ይያለው። እንኳን ወንድ ነው የምትመስለው። ማዝራት መቼ ነው የምትመስለው? ወደ ስራ መግባት አለብሽ አልኳት። ከዛ ተነጋገር ወደ ስራ ጊቢ ስራሽን ሲ አጠገብሽና ሳውን መስል እቺ አጠገብሆነ መስያደብሽ ይራብ ለ ጸጉሯን ትላጭና ሂማን ሄሮን አርጋ ወደ ስራ ትገባለች። የስራ ቢጃማ ግዙላት። ምንድን ነው የምትፈልጊው? ከእሱ ለሌል ንገሪኝ እስኪ አልፈልግሽም ብሎ የሄደ ወንድ ምን እንዲሰራልሽ ነው? እንድትመጣም እንዲመጣም ምትፈልጊው? አይደብርሽም? እሱ ምን እሱም ደግሞ መረጃ ካለሽ በሕግ ጠይቂ። አለቀ። በጣቃን ወንድ የምንጫውተው እዚህ ጋር ክብርሽን አትጠብቂም አን ራሳ አንድ ጊዜ ቆይምማ አንቺ ቤተሰብ አለሽ አይደለም ወይ ኢትዮጵያ ቤተሰቦችሽ አያሳዝኑሽም እንዲህ ስታዋርጃቸው ጀብድ መሰለሽ እዚህ ጋር መተሽ ስታወር ወረቀት ካለሽ በወረቀት ብ በተረፈ አንቺ ክብር ብታጭ ቤተሰቦችሽን ክብር በቃ ብርሽ የለም የለም። ብርሽ ተነሺ ይናግኝ

ስቆብሽ ረግጦሽ አጣለኳል እንዳትሰነፍሽ ቪዲዮሽን ይዘው ከሄደ ወንድ ጋር ክብርሽን ጠብቂ እኛንም ነው ክብራችንን የምታሳጭን። ስለዚህ ስናወራ ሲጀመር ተነሺ፣ እንደ ማንም ስራ ግቢ ስሪ። አንቺ አሁን እርድና ነው ቢጫ ቀብተሽ ፀጉርሽን። ከዛ በኋላ ደግሞ እንደዚህ አይነት ቁርጥ የቆረጥሽው። በቀደም ልትደበድበን ነው የመጣሽው። የተባሽ በዚህ አረካትሽ ነው ከላይ እስከታች ተወጣጥረሽ። የሀገሪቱ ስርዓት ነው ይሄ ሰበር ያለ የሰው የሴት ልጅ ባህሪ ይኑርሽ፣ ሲጀመር ወንድ ልጅ እንዲፈልግሽ አንዲት ሰው ታጥረሽ የት ነው የሚመጣው ወንዱስ? ሴት ሴት ሽታጭ መቀባባት እኮ አይደለም ወይም ፀጉር ማቆም አይደለም። አንቺ አትላፍራፍት፣ ማረጅሽ ነው እያስፈራራሽ ነው። ተነሺ እንደ ሰው ልበሺ፣ ውጪ፣ ስራሽን ፈልገሽ ግቢ። እያንዳንዷ ቀን የምታቀጥታት ገንዘብ እየከፈልሽባት ነው ለመንግስት። ይግባሽ ስሪና ራስሽን አሞሪ፣ ቤት ቤተሰብሽን አስተዳድሪ፣ ያወጣሽውን የከሰርሽውን ነገር መልሽ። እንዲህ በጣም ነው የሚያሳፍረው በጣም በጣም በጣም በጣም ወንድ ልጅ አምጡልኝ ብሎ እዚህ ጋር መምጣት የበላሽ ብር ተበልቷል አለቀ ተበልቷል ማንም በህይወቱ ይከስራል ከስረሻል አለቀ ስንት ነጋዴ ትልልቅ ነጋዴ ይወጣል አይደለ እንዴ አንቺ አንድ ጎረምሳ አጣሽ እና ሰባት ሰባት ጎረምሳ ይመጣል ሴት ሴት ምሰይ ይህ ፍንዳታውንሽ እንደዚህ ቦምባርድ መስለሽ የምትወጩ ሰበር በይ ጊቢና አንድ ወር ማዳም ቤት ብትሰሪ ራስሽን ሌላ ሰው አርገሽ ትወጫለሽ ጭንቅላችን አሳቢ ከዚህ በኋላ ጥፋተኞች ብትሆኑስ፣ መሲ ሳሪ አይዞሽ እዚህ ጋር ሹሩሩ ብትሏት መዲ አያገባሽ። አዳምጪ እንክፈልላት፣ የቤት ስራይ እንደተባለው 50 50 ቢሆን አጋጭተን እንክፈልላት። የቤት ስራይ የደላላ 200 እንደገና አጋጭተን እንክፈል። ትግባ ስራ። ከዚህ በኋላ አናቃትን አታቀን። ሌላውንም በርታ። ነገ ተንዘላዘህና ነው የምትሉስ? ሲጀምር መከፈት የሌለበት ቻፕተር ነው መወራት የሌለበት ነገር እዚህ ጋር ስንት አማርኛ የሚሰማ አረብ አለ? አታዋርጅን፣ አታቃይን እኛን። እንሺ ረዳለን፣ ምንም ችግር የለም የተቸገረ እናግዛለን። ጭንቅላችን አሰሪ፣ መሲ፣ ከዚህ በኋላ ሱቅሽ ብትመጣ አንቺም ላይ እሷም ላይ ነው ፖሊስ የሚልቀው። እኔ መሲ

አስር ሰዓት ላይ ቦታ እናግዛቸዋለን ብዬ ተናግሬያለሁ። አስቸኳይ ነገር ካለ ግን ስራ ይናኩ እናግዛለን። በቃ ተናግሬያለሁ። ስለዩንቨርሲ ጠዋትም ነግሬታለሁ። ውሳኔ አንድ ነው። ስራ ምገባ ከሆነ የወሪሽ ልጅ ነው። ሁለት መቶ ብር አንድ ሰ ሰጣለሁ ብላለች። ሁለት መቶ ብር ልስጥ ይጃዛ ቤት ትፈል ትግባ ስራውን ፈልጋት ስራ ያለ በዛ በድጋሚ እንዳትመጣ። በቃ አለቀ። እኔ ብራንቱ መልሱ ሙሳዱ ቀልሱ የምልበት ታይም የለ አለቀ። ልጁ ቤተሰብ ካለ ዘመድ ካለ የሀገር ልጅ ካለ ለእነሱ አስተላልፋችሁ ጸበል የሚያስፈልጋ ነጸበ ዛሬ እንደ